ጸጋና ሰላም ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን እንግዲህ መስከረም አንድ ዘፍጥረት አንድ ጳጉሜ 5 ራዕይ 22 ብለን የጀመርነው የመጽሐፍ ቅዱስ ንባብ ፕሮግራማችን ዛሬ 63ኛ ቀኑ ላይ ደርሷል በ63ኛ ቀናችን ከኢያሱ ምዕራፍ 7 እስከ 9 ድረስ ያለውን የምናነበው አብረን እናንበም ኢያሱ ምዕራፍ ሰባት የእስራኤል ልጆች ግን እርም በሆነው ነገር በደሉ ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ የእግዚአብሔርም ቁጣ በእስራኤል ልጆች ላይ ነደደ። እያሱም ከቤቴል በስተምስራቅ በኩል በቤት አዌን አጠገብ ወዳለችው ወደ ጋይ ሰዎችን ከእያሪኮ ልኮ ውጡ ምድሪቱንም ሰልሉ ብሎ ተናገራቸው። ሰዎቹም ወጡ፣ ጋይንም ሰለሉ። ወደ ኢያሱም ተመልሰው ሁለት ወይንም ሶስት ሺህ ያህል ሰው ወጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ ጥቂቶች ናቸውና፣ ሕዝቡ ሁሉ ወደዚህ ያለመሄድ አይድከም አሉት። ሶስት ሺህ ያህል ሰዎችም ወደዚያ ወጡ፣ ከጋይም ሰዎች ፊት ሸሹ። የጋይም ሰዎች ከእነርሱ ሰላሳ ስድስት ያህል ሰዎችን መቱ፣ ከበሩ እስከ ሸባሪም ድረስ አባረሯቸው፣ በቁልቁለቱም መቷቸው። የሕዝቡም ልብ ቀለጠ፣ እንደ ውሃም ሆነ። ኢያሱም ልብሱን ቀደደ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። እያሱም አለ፣ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈ ትሰጠን ታጠፋንም ዘንድ ይህ ህዝብ ዮርዳኖስን ለምን አሻገርከው? በዮርዳኖስ ማዶ መቀመጥን በወደድን ነበር እኮ ጌታ ሆይ፣ እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከነአናውያን፣ በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንንም ከምድር ያጠፋሉ። ለታላቁ ስምህም የምታደርገው ምንድን ነው? እግዚአብሔር ኢያሱን አለው፣ ለምን በግንባር ተደፍተሃል? ቁም። እስራኤል በድሏል። ያዘዝኳቸውን ቃል ኪዳኔን አፍርሰዋል። እርም የሆነውን ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃቸው ውስጥ ሸሸጉት። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፤ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ተነሳና ህዝቡን ቀድስ፣ እንዲህም በላቸው፦ እስራኤል ሆይ እርም የሆነ ነገር በመካከልህ አለ። እርምም የሆነው ነገር ከመካከልህ እስክታጠፋ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሯልና፣ እስከ ነገ ተቀደሱ። ነገም በየነገዳችሁ ትቀርባላችሁ። እግዚአብሔርም የሚለየው ነገድ በየወገኖቹ ይቀርባል። እግዚአብሔርም የሚለየው ወገን በየቤተሰቦቹ ይቀርባል። እግዚአብሔርም የሚለየው ቤተሰብ በየሰው ይቀርባል። እርም የሆነውም ነገር የተገኘበት ሰው የእግዚአብሔርን ቃል ኪዳን አፍርሷልና በእስራኤል ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላሉ። ኢያሱም ማልዶ ተነሳ፣ እስራኤልንም በየነገዶቻቸው አቀረበ። የይሁዳም ነገር ተለየ። የይሁዳንም ወገን አቀረበ፣ የዛራንም ወገን ለየ። የዛራንም ወገን ሰዎች አቀረበ፣ ዘንበሪም ተለየ። የቤቱንም ሰዎች አቀረበ። ከይሁዳም ነገድ የሆነ የከርሚ ልጅ የዘንበሪ ልጅ የዛራ ልጅ አካን ተለየ። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱ ተናዘዝ፣ ያደረግከውን ንገረኝ፣ አትሸሽገኝ አለው። አካንን መልሶ ኢያሱን በእውነት የእስራኤልን አምላክ እግዚአብሔርን በድያለው እንዲህና እንዲህም አድርጌአለው በዘረፋ መካከል አንድ የአማረ የሰናኦር ካባ ሁለት መቶም ሰቅል ብር ሚዛኑ አምሳ ሰቅል የሆነ ወርቅ አይቼ ተመኘዋቸው፣ ወሰድኳቸው። እነሆም በድንኳኔ ውስጥ በመሬት ተሸሽገዋል፣ ብሩም ከሁሉ በታች ነው አለ። ኢያሱም መልክተኞችን ሰደደ። ወደ ድንኳኑም ሮጦ እነሆ በድንኳኑ ውስጥ ተሸሽጎ ነበረ፣ ብሩም በበታቹ ነበረ። በድንኳኑም ውስጥ ወስደው ወደ ኢያሱና ወደ እስራኤል ልጆች ሁሉ አመጡት፣ በእግዚአብሔር ፊት አኖሩት። ኢያሱና እስራኤል ሁሉ የዛራን ልጅ አካንን ብሩንም ካባውንም ወርቁንም ወንዶችና ሴቶች ልጆቹንም በሬዎቹንም አህያዎቹንም በጎቹንም ድንኳኑንም ያለውን ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱም ለምን አስጨነቅከን? እግዚአብሔር ዛሬ ያስጨንቀሃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእሳትም አቃጠሏቸው፣ በድንጋይም ወገሯቸው። በላይም እስከ ድረስ ያለ ታላቅ የድንጋይ ክምር ከመሩ። እግዚአብሔር ከቁጣው ትኩሳት ተመለሰ። ስለዚህም የዚያ ስፍራ ስም እስከ ድረስ የአኮር ሸለቆ ተብሎ ተጠራ። እያሱ ምዕራፍ ስምንት እግዚአብሔርም እያሱን አትፍርሃት አትደንግጥ፣ ሰልፈኞችን ሁሉ ከአንተ ጋር ውሰድ፣ ተነስተህም ወደ ጋይ ውጣ። እይ የጋይ ንጉስ፣ ህዝቡን፣ ከተማውን፣ ምድሩን በእጅ ሰጥቻሃለሁ። በኢያሪኮና በንጉሷም እንዳደረግከው እንዲሁ በጋይና በንጉሷ ታደርጋለህ። ምርኮዋንና ከብቷን ግን ለራሳችሁ ትዘርፋላችሁ ከከተማይቱ በስተኋላ ድብቅ ጦር አስቀምጥ አለው። ኢያሱም ሰልፈኞቹም ሁሉ ወደ ጋይ ሊወጡ ተነሱ። ኢያሱም ጽኗን ኃያላን የሆኑትን ሰላሳ ሺህ ሰዎች መረጠ። በሌሊትም ሰደዳቸው እንዲህም ብሎ አዘዛቸው፣ እነሆ ከከተማይቱ በስተኋላ ተደበቁ። ከከተማይቱ አትራቁ። ሁላችሁም ተዘጋጁ። እኔ ከእኔም ጋር ያለው ህዝብ ሁሉ ወደ ከተማይቱ እንቀርባለን። እኛንም ሊገናኙ ወደፊተኛው በወጡ ጊዜ ከፊታቸው እንሸሻለን። አስቀድመን እንደሸሸን የምንሸሽ ይመስላቸዋል እና ከከተማይቱ እስክናርቃቸው ድረስ ወጥተው ይከተሉናል። እኛም ከፊታቸው እንሸሻለን። እናንተም ከተደበቃችሁበት ስፍራ ተነሱ፣ አምላካችሁም እግዚአብሔር እርሷን በእጃችሁ አሳልፎ ይሰጣልና ከተማይቱን ያዙ። በያዛችኋትም ጊዜ ከተማይቱን በእሳት አቃጥሏት፣ እንደ እግዚአብሔር ቃል አድርጉ። እነሆ አዝዣችኋለሁ። ኢያሱም ሰደዳቸው፣ ወደሚደበቁበትም ስፍራ ሄዱ። በጋይና በቤቴል መካከል በጋይ በምዕራብ በኩል ተቀመጡ። ኢያሱ ግን በዚያች ሌሊት በሕዝቡ መካከል አደረ። ኢያሱም ማልዶ ተነሳ፣ ሕዝቡንም አሰለፈ። እርሱም የእስራኤል ሽማግሌዎች ከሕዝቡ በፊት ወደ ጋይ ወጡ ከእርሱም ጋር የነበሩ ሰልፈኞች ሁሉ ወጥተው ቀረቡ፣ ወደ ከተማይቱም ፊት ደረሱ። በጋይም በሰሜን በኩል ሰፈሩ። በእነርሱና በጋይ መካከል ሸለቆ ነበረ። አምስት ሺህ ያህል ሰዎችን ወስዶ በቤቴልና በጋይ መካከል ከከተማይቱ በምዕራብ በኩል ደብቆ አስቀመጣቸው። በከተማይቱ በሰሜን በኩል የነበሩትን ሰራዊት ሁሉ፣ በከተማይቱም በምዕራብ በኩል የተደበቁትን ህዝብ አኖሩ። እያሱም በዚያች ለሊት ወደ ሸለቆ መካከል ሄደ። የጋይም ንጉሥ ባየ ጊዜ የከተማይቱ ሰዎች ቸኩለው በማለዳ ተነሱ። እርሱና ሕዝቡ ሁሉ በተወሰነው ጊዜ በአረባ ፊት ወዳለው ወደ አንድ ስፍራ እስራኤልን በሰልፍ ለመገናኘት ወጡ። ከተማይቱ በስተኋላ ግን ድብቅ ጦር እንዳለ አያውቅም ነበረ። ኢያሱም እስራኤልም ሁሉ ድል የተነሱ መስለው ከፊታቸው በምድረ በዳው መንገድ ሸሹ። በከተማይቱ የነበሩ ሰዎች ሁሉ ሊያሳድዷቸው ተጠሩ፣ ኢያሱንም አሳደዱት፣ በከተማይቱም እንዲርቁ አደረጓቸው። በጋይና በቤተል ውስጥ እስራኤልን ለማሳደድ ያልወጣ ሰው አልነበረም። ከተማይቱንም ከፍተው ተው፣ እስራኤልንም አሳደዱ። እግዚአብሔር ኢያሱን ጋይን በእጅህ አሳልፌ ይሰጥሃለሁ እና በእጅህ ያለውን ጦር በላ ዘርጋ አለው። ኢያሱን በእጁ ያለውን ጦር በከተማይቱ ላይ ዘረጋ። ተደበቁትም ፈጥነው ከስፍራቸው ተነሱ። እያሱም እጁን በዘረጋ ጊዜ ሮጡ። ወደ ከተማይቱም ገብተው ያዟት። ፈጥነውም ከተማይቱን በእሳት አቃጠሏት። የጋይም ሰዎች ወደ ኋላቸው ዞረው የከተማይቱን ጢስ ወደ ሰማይ ሲወጣ አዩ። ወዲህና ወዲያም መሸሻ አልቻሉም። ወደ ምድረ በዳም የሸሹ ሕዝብ በሚያሳድሯቸው ላይ ተመለሱ። ኢያሱም እስራኤልም ሁሉ ተደብቀው የነበሩት ከተማይቱን እንደያዙ የከተማይቱም ጢስ እንደተነሳ ባዩ ጊዜ ወደኋላ ተመልሰው የጋኝ ሰዎች ገደሉ። ሌሎቹም በላያቸው ከከተማይቱ ወጡ። የጋኝ ሰዎች በእስራኤል መካከል ሆኑ፣ እስራኤልም ከበቧቸው። አንድስ እንኳ ሳይቀር ሳያመልጥም ገደሏቸው። የጋይን ንጉሥ ሳይሞት ይዘው ወደ ኢያሱ አመጡት። እንዲህም ሆነ እስራኤል ሊያሳድዷቸው ሄደው የነበሩትን የጋይን ሰዎች ሁሉ በሜዳና በምድረ በዳ ከገደሏቸው በኋላ እነርሱም በሰይፍ ስለት እስኪያልቁ ድረስ ከወደቁ በኋላ እስራኤል ሁሉ ወደ ጋይ ተመለሱ፣ በሰይፍም ስለት መቷቸው። በዚያም ቀን የወደቁት ሁሉ ወንድም ሴትም የጋይ ሰዎች ሁሉ አስራ ሁለት ሺህ ነፍስ ነበሩ። ኢያሱን በጋይ የሚኖሩትን ሁሉ ፈጽሞ እስኪያጠፋ ድረስ ጦር የዘረጋበትን እጁን አላጠፈም። ነገር ግን እግዚአብሔር ኢያሱን እንዳዘዘው ቃል የዚያች ከተማ ከብትና ምርኮ ለእስራኤል ለራሳቸው ዘረፉ። ኢያሱም ጋይን አቃጠላት፣ እስከዛሬም ድረስ ድብደባና በረሃ ለዘላለም አደረጋት። የጋይንም ንጉሥ እስከ ማታ ድረስ በዛፍ ላይ ሰቀለው። ፀሐይን በገባች ጊዜ ኢያሱ አዘዘ፣ ሬሳውንም ከዛፍ አወረዱት፣ በከተማይቱም በር አደባባይ ጣሉት። በላዩም እስከዛሬ ድረስ ያለው ታላቅ ድንጋይ ክምርን ከመሩበት። የዚያን ጊዜም ኢያሱ በጌባል ተራራ ላይ ለእስራኤል አምላክ ለእግዚአብሔር መሰዊያን ሰራ። የእግዚአብሔር ባሪያ ሙሴ የእስራኤልን ልጆች እንዳዘዘው፣ በሙሴም ሕግ መጽሐፍ እንደተጻፈው መሰዊያው ካልተወቀረ እና ብረት ካልነካው ድንጋይ ነበረ። በእርሱም ላይ ለእግዚአብሔር የሚቃጠለውን መስዋዕት አቀረቡ፣ የደህንነት መስዋዕትንም ሠዉ። የእስራኤልን ልጆች ሲያዩ በዚያ ስፍራ በድንጋዮቹ ላይ የሙሴን ሕግ ጻፈባቸው። የእስራኤልንም ሕዝብ አስቀድሞ ይባርኩ ዘንድ የእግዚአብሔር ባሪያ ሙሴ እንዳዘዘ እስራኤል ሁሉ ሽማግሌዎቻቸውም፣ አለቆቻቸውም፣ ፈራጆቻቸውም፣ የአገሩ ልጆችም መጻተኞችም እኩሌቶቹ በገሪዛን ተራራ ፊት እኩሌቶቹ በጌባል ተራራ ፊት ሆነው የእግዚአብሔርን ቃል ኪዳን ታቦት በተሸከሙት በሌዋውያን ካህናት ፊት ለፊት በታቦቱም ፊት በወዲህና በወዲያ ቆመው ነበረ። ከዚህም በኋላ በህጉ መጽሐፍ እንደተጻፈ ሁሉ የህጉን ቃሎች ሁሉ በረከቱና እርግማኑን አነበበ። ኢያሱም በእስራኤል ጉባኤ ሁሉ፣ በሴቶቹም፣ በህፃናቱም፣ በመካከላቸውም በሚኖሩት መጻተኞች ፊት ሁሉን አነበበ እንጂ ሙሴ ካዘዘው አንዲት ቃል አላስቀረም። ምዕራፍ ዘጠኝ እንዲህም ሆነ በዮርዳኖስ ማዶ በተራራማው በቆላውም በታላቁ ባህር ዳር በሊባኖስ ፊት ለፊት የነበሩ ነገስታት ሁሉ ኬጤያዊ አሞራዊም ከነአናዊም ፌሪዛዊም ኤዊያዊም ኢያቡሳዊም ይህንን በሰሙ ጊዜ እያሱንና እስራኤልን ሊወጉ አንድ ሆነው ተሰበሰቡ። የገባውን ሰዎች ግን እያሱ በኢያሪኮ እና በጋይ ያደረገውን በሰሙ ጊዜ እነርሱ ደግሞ ተንኮል አደረጉ። ለራሳቸውም ስንቅ ያዙ። በአህዮቻቸው ላይ አሮጌ አበይትና ያረጀ የተቀደደ የተጠቀመም የጠጅ አቁማዳ ጫኑ። ያረጀ የተጠቀመም ጫማ በእግራቸው አደረጉ። አሮጌም ልብስ ለበሱ። ለስንቅም የያዙት እንጀራ ሁሉ የደረቀና የሻገተ ነበረ። ኢያሱም ወደ ሰፈረበት ወደ ጌልጌላ ሄደው ለእርሱና ለእስራኤል ሰዎች ከሩቅ አገር መጥተናል፣ አሁንም ከኛ ጋር ኪዳን አድርጉ አሉ። እስራኤል ሰዎች ኤዊያውያንን ምናልባት በመካከላችን የምትቀመጡ እንደሆነ እንዴትስ ከእናንተ ጋር ቃል ኪዳን እናደርጋለን? አሏቸው። ኢያሱንም እኛ ባሪያዎችህ ነን አሉት እያሱም እናንተ እነማናችሁ ከወዴት መጣችሁ አላቸው እነርሱም አሉት ከአምላክህ ከእግዚአብሔር ስም የተነሳ እጅግ ከራቀ አገር ባሪያዎችህ መጥተናል ዝናውንም በግብጽ ያደረገውን ሁሉ በዮርዳኖስ ማዶ በነበሩት በሁለቱ በአሞራውያን ነገስታት በሐሴቦን ንጉስ በሴዮን በአስጣሩትን በነበረው በባሳን ንጉስ በአግ ያደረገውን ሁሉ ሰምተናል ሽማግሌዎቻችንም በምድራችንም የሚኖሩት ሁሉ ለመንገድ ስንቅ በጃችሁ ያዙ ልትገናኟቸውም ሂዱ እኛ ባሪያዎቻችሁ ነን። አሁንም ከኛ ጋር ቃል ኪዳን አድርጉ በሏቸው አሉን። ወደ እናንተም ለመምጣት በተነሳንበት ቀን ይህ እንጀራ ትኩሱን ለስንቅ ከቤታችን ወሰድ ነው። አሁንም እነሆ ደርቋል ሻግቷልም። እነዚህም የጠጅ አቁማዳዎች አዲስ አሉ ሞላንባቸው፣ እነሆም ተቀደዋል። መንገዳችንም እጅግ ስለራቀብን እነዚህ ልብሶቻችንና ጫማዎቻችን አርጅተዋል። ሰዎቹም ከስንቃቸው ወሰዱ፣ እግዚአብሔርንም አልጠየቁም። ኢያሱም ከነርሱ ጋር ሰላም አደረገ። በሕይወት እንዲተዋቸው ከነርሱ ጋር ቃል ኪዳን አደረገ፤ የማህበሩ አለቆች ማሉላቸው። ከእነርሱም ጋር ቃል ኪዳን ካደረጉ ከሶስት ቀን በኋላ ጎረቤቶቻቸው እንደሆኑ በመካከላቸውም እንደኖሩ ሰሙ። የእስራኤልም ልጆች ተጉዘው በሶስተኛው ቀን ወደ ከተሞቻቸው መጡ። የከተሞቻቸውም ስም ገባኦን፣ ከፌራ፣ ብኤሮት፣ ቂሪያትሪአም ነበረ። የህዝቡም አለቆች በእስራኤል አምላክ በእግዚአብሔር ስለማሉላቸው የእስራኤል ልጆችን አልመቷቸውም ማህበሩም ሁሉ በአለቆቹ ላይ አጉረመረመ አለቆቹም ሁሉ ብለ ማህበሩ ሁሉ በእስራኤል አምላክ በእግዚአብሔር ምለንላቸዋል ስለዚያ እንነካቸው ዘንድ አይገባም ስለማልንላቸው መሃላ ቁጣ እንዳይወርድብን ይህን እናደርግባቸው በህይወትም እንተዋቸው አሏቸው አለቆቹም እንደተናገሯቸው ለማህበሩ ሁሉ እንጨት ቆራጮች፣ ውሃ ቀጂዎችም ሆኑ። እያሱ ጠርቶ እናንተ በመካከላችን ስትኖሩ ከእናንተ እጅግ የራቀነን ብላችሁ ለምን አታለላችሁን? አሁንም የተረገማችሁ ናችሁ። ለአምላኬ ቤት እንጨት ቆራጮች፣ ውሃ ቀጂም የሆነ ባሪያ ከእናንተ ለዘላለም አይጠፋም አላቸው። መልሰውም እያሱን እኛ ባሪያዎች፣ ምድሪቱን ሁሉ ይሰጣችሁ ዘንድ በእርሷም የሚኖሩትን ሁሉ ከፊታችሁ ያጠፋ ዘንድ አምላክህ እግዚአብሔር ባሪያውን ሙሴ እንዳዘዘ በእውነት ሰምተናል። ስለዚህ ከእናንተ የተነሳ ስለ ነብሳችን እጅግ ፈራን፣ ይህንንም ነገር አድርገናል። አሁንም እነሆ በእጅህ ውስጥንን፣ ለአይንህ መልካምና ቅን የመሰለውን ነገር አድርግብን አሉት። እንዲሁም አደረገባቸው፣ በእስራኤል ልጆች እጅ አዳናቸው፣ አልገደሏቸውም። በዚያን ቀን እያሱ ለማህበሩ በመረጠው ስፍራ እስከዛሬ ድረስ ለእግዚአብሔር መሰውያ እንጨት ቆራጮች፣ ውሃ ቀጆዎች አደረጋቸው፣ ይላል የዛሬ ንባባችን ይህንን ይመስል ነበረ። ማታ ሶስት ሰዓት ላይ ቲክቶክ እና ቴሌግራም ላይ ጥልቅ የሆነ የመጽሐፍ ቅዱስ ጥናት ስለምናደርግ ያነበብነውን ክፍል አብራችሁን እንድታጠኑ ጋብዛችኋለሁ። ጸጋ ይብዛላችሁ።